ጠቅላይ ሚኒስትር ዶክተር አብይ አህመድ በምስራቅ ሐረርጌ ዞን ቆላማ አካባቢዎች እየለማ የሚገኘውን የበጋ ስንዴ ልማት ጎበኙ። ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ላይ ባሰፈሩት መልእክት መትጋትና ማየት ከቻለን ኢትዮጵያ ከመረዳት አልፋ ሌሎችን መርዳት ትችላለች ብለዋል። መሰል ስራዎች ተጠናክረው እንዲቀጥሉም መልእክት አስተላልፈዋል። የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ከቻይና ኢነርጂ ዓለም አቀፍ ግሩፕ ፕሬዚዳንት ቺያዎ ሺዩቢን ጋር ተወያዩ። የሁለቱ ወገኖች ውይይት የኃይል ማስተላለፊያ መስመሮችን ማሻሻልና ከዋና የኤሌክትሪክ መስመር ርቀው በሚገኙ አካባቢዎች የፀሐይ ኃይል ተደራሽ ማድረግ ላይ ያተኮረ ነው። ኢትዮጵያ ከራሱ አልፋ የጎረቤት ሀገራትን ታሳቢ ያደረገ የአደገኛ ኬሚካሎች ማስወገጃ ልትገነባ መሆኑ ተገለጸ። በሰውና በአካባቢው ላይ ጉዳት የሚያደርሱ አደገኛ ኬሚካሎች ወደ ሀገር እንዳይገቡ ቁጥጥር እየተደረገ መሆኑን የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ለሊሴ ነሜ ይገልጸዋል። የአገልግሎት ጊዜ ያለፈባቸውን ኬሚካሎች ያስገቡ ተቋማት እንዲያስወግዱ እየተደረገ መሆኑንም ተናግረዋል። ወንጂ ስኳር ፋብሪካ ከ500 ሺህ ኩንታል በላይ ምርት ማምረቱ ተገለጸ። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬና የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ የፋብሪካውን የስራ እንቅስቃሴ ጎብኝተዋል። ፋብሪካው በበጀት አመቱ 1 ሚሊዮን ኩንታል የስኳር ምርት ማምረት በሚያስችል ሂደት ላይ እንደሚገኝም ተገልጿል።